ወይኔ ጉድ! ሰላም ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ይኸው ዛሬ ደህና ሁኝ ፏውዬ ወደ እናንተ መጥቻለሁ። እንዴት ናችሁ? ሁሉ ሰላም ነው ወይ? እግዚአብሔር ይመስገን አለሁላችሁ ቤተሰብ። እንደምን አላችሁ? ደህና ናችሁ ወይ? ሰላም ናችሁ? እንዴት ነው ጤናችሁ? እኔ እግዚአብሔር ይመስገን ከነመላ ቤተሰቦች ሁሉ በጣም ደህና ነኝ። እንደናችሁ እናንተ ስራችሁ ጥሩ ነው ወይ? እነሆ ደግሞ አሁን ዛሬ ብቅ ብለናል። ስለ ቤተሰባችን ሁኔታዎችን አንዳንድ ነገሮች ለመነጋገር ያደንበትን ሁኔታ ልናሳውቃችሁ መተናል። ስለምትከታተሉን እጅግ አድርገን በጣም እናመሰግናለን። እግዚአብሔር ጤናውን ይስጣችሁ። አዎ በእውነት እድሜ ጤናውን ይስጣችሁ። እግዚአብሔር ዘመናችሁን ይባርክ። ያው እንግዲህ ዛሬ ደግሞ የመጣንበት ነገር እንደተለመደው ነው የእዮብ ታሪክ ነው። እዮብ መጽሐፍ ላይ ተጻፈ ሳይሆን የእዮብ ታሪክ የኛው እሱ ነው። እንግዲህ የእኛ ቤት ታሪክ ያው እንግዲህ ቤተሰብ እዚህ ድረስ ደርሷል። ያው እንግዲህ ከሚገጥመን ነገር ትንሽ ትንሽ ነው ለምናቀርብ፣ እለት እለት ብዙ ነገር አለ። የእሱን ነገር ለማስተካከል ወደ ወደ ላይ ወደ ታች የምንለው ነገር አለ እሱን ሄደን የምንፈልግበት ፓርት አለ። ያን ሁሉ ነገር ብናቀርብላችሁ ይሰለቻችኋል በሚል ነው። እኛም አሁን ላይ በጣም ሰልችቶናል በቃ የእሱ ነገር እና እናንተ ራሱ ማዳመጥ የሚሰለቻችሁ ነው የሚመስለን። ለማንኛውም ግን እኔ በጣም አሳስቦኛል የሱ ነገር አዎ፣ በዚህ እንግዲህ በጣም ያሳስባል። እዮብ ልጃችን ነገር እጅግ በጣም የሚያሳስበው ምንም ያልጠበቅነው ነበረ። ከእለት እለት ይስተካከላል፣ ይሻላል እያን እየጠበቅን ነበር። ሲመጣም የሚያታልለን አውቆ ለመግባት እና ሌላ ነገር ለማንሳት ብሎ ነው የሚመጣው እያልን እኛም በአንድ በኩል እንደዛ እናስባለን። በትናንትና ቪዲዮ እንደዛ አይነት ነገር ነው የመሰለኝ እኔ። በጣም ልቡ ሳይመለስ እናትዬን ብቻ ልጠይቅ ብሎ መጥቶ ከኋላ ልጆቹን፣ ጓደኞቹን አስከትሎ ሊገባ ነው የሚል ጥርጣሬ ስላለኝ በጣም አሳስቦኛል አሁንም። ነገር ግን ያለበት ሕይወት በጣም የሚያሳዝን ሕይወት መሆኑን በአንድም በሌላም በኩል በደረሰኝ መረጃ ለማግኘት ሞክሬያለሁኝ። ስለዚህ በዚህም በዛም ብዬ ይህንን ልጅ በቃ አንድ የሆነ ነገር ማድረግ እንዳለብኝ አሁን በጣም የተሰማኝ ነው። በስልትና ቅርፍ የለኝም። ስለሱ ብቻ ነው እያሰብኩ። አሁን ትንሽ የአንቺ ጤንነትም እግዚአብሔር ይመስገን ተመልሷል። ስለዚህ የውጭውን ፓርት ልጁን የመፈለጉን ሂደትን የራሴ ተከታትዬ ወደ ቤት የሚመለስ ይሻላል እንጂ ውጭ መልቀቁ ከድጥ ወደ ማጡ የሚባል ነገር ነው። እና ቤተሰቦችም እንደገና ጠሉኝ፣ በቃ አልወደዱኝም፣ ቢፈልጉኝ ኖሮ እኮ አቀርቡኝ ነበረ የሚል ነገር ይዞት ደግሞ እንደው ወደ ሌላ ሀገርም እንዳይሄድብን እንዳይርቅብን፣ ወደዛም ሲሄድ ደግሞ የባሰ ነገር ይሆናል የሚል ውስጤ ትንሽ እየፈራ መቷል። መዲ እንደው ቅርታ አድርጌልኝና አሁን በዚህም በዛም ብዬ ልጁን ለመመለስ እስቲ እኔም ሆኜ ሌሎች ጓደኞች የለም ጨምር ይሩፉን በዛ በኩል ለማድረግ ሞክራለሁ። በዛ እንደዛ አድርገን ወደ ቤት ብንመልሰው ይሻላል። ምክንያቱም ጥሩ አይሆንም። በቃ ከዚህ በኋላ ያለው ነገር ወደ ቤት አምጥተን እሱም ያየው ይመስለኛል። የውጭው ነገር ሕይወትን ምን እንደሆነ ያየው ይመስለኛል። ወደ ቤት አምጥቶ እየመከርን ደግሞ እንደገና እስቲ ባህሪ መቀየር አለመቀየሩን ብናየው ይሻላል። አይመስልም? ይሻላል ቤት አምጥሰን በቃ፣ አስረንም ይሁን ገርፈንም ይሁን እንደ ልጅነቱ በቃ እንደዛ አድርገን ብንመልሰው፣ ይሻላል። እንደው ፍቅር መስጠቱ የበለጠ ልጅን ሊያቀርብ የሚችለው እንጂ እንደዛ ማድረጉ አሁን አሁን እኔ በጣም ሪግሬት እያደረኩኝ ነው፣ ትንሽ የተጸጸጥኩኝ ነው። ስለዚህ አሁን ወደዛ ስቴፕ መሄድ አለብን ብዬ ነው የሚያልኩኝ፣ በቃ እስቲ ወጥተን የቴቴ አካባቢ እንደሚገኝ ከልጆች ኢንፎርሜሽን አልደረሰ አለኝ። አንዳንድ ኢንፎርሜሽን አለኝ አለም የተባለበት ቦታ ላይ እዛ ላይ መሄድ እንሞክራለን። እናያለን። ምናልባት ቀይረውም ከሆነ አንዳንድ ቦታዎች አሉ። በአብዛኛው ወጣቶች አትራክት የሚሆኑበት የተባሉት ቦታዎች እነዛን አሰስ ብናደርገው እርግጠኛ ነኝ አላአናጠሙ እናገኘዋለን፣ እና ወደዛ ፍለጋ መሄድ የሚሻል ይመስለኛል። እኔ አሁን በቃ በጣም ወሳኝ ሰዓት ላይ ነው ያለ ነው። ከዚህ ሰዓት በኋላ እኛ ወደ ሌላ እርምጃ እንዳይሄድ እፈራለሁ። ጓደኞቹም እንትን ይሉታል። በቃ ያባብሱበታል። ይሄው ሄደህ ቤትህም እንኳን ክልክል ውል ምንድን ነው? እነሱም በተናገረው አባረውኛ ለምያለ ስለሆነ እያለ ስለሆነ በቃ ተነስ፣ ከዚህ ሀገር ንጥፋ ምናሚማር ነው የሚመስለኝ። እንደው እስኪ ግድ የለም ለውጥ የሚያመጣ ይመስለኛል። አላቅም የተቀጣ ነው የሚመስለኝና ግድ የለም እስኪ ከትላንትና ባህሪው ስንመለከት ትንሽ ፍንጫል እንደው እኔ ፈርዘር ሄዶ በቃ በደንብ ተቀቶ ይማር ብዬ ነው እንጂ፣ ትናንትም እኮ ትንሽ እንትን ብሎ ተጠጥቻለሁ ምናምን እያሉ ነበረ። እና አሁን ደግሞ እስኪ እሱ አንድ ስቴፕ ወደፊት መጥቷል። እኛ ደግሞ አንድ ስቴፕ ወደ እዛ ወደ እሱ ቀረብ ብለን ይሄንን ነገር መፍትሄ መስጠት መቻል አንተ ሄዱ። አይ፣ እራሴን እያመመኝ ነው። ፀሐይ ላይ አልሄድም፣ ፀሐዩ ከባድ ነው። ላውራ እና ቪዲዮን ካለኝ ብሎ ካለኝ

ኧረ በጣም የሚገርም ምናምን እንደው በእናትህ እንደው ይህን ያህል ይማር ይገጣል እንደ በዚህ ልክ እንደዚህ ዓይነት የሚከብደው በጣም አሳዘነ። በእውነት ለወላጅ አዘንኩኝ። እኔ እንደው ስንቱ በዚህ በጣም ብዙ ወላጆች

ከዚህ ነገር ነው ቼም በጣም እስኪ ነገር ተሰልፎ እንደዚህ ምን ይመስላል። የጎዳና ህይወት በጣም አስከፊ ነው። እንደውም በዚህ አጋጣሚ ለቤተሰብን በዛው ማስተላለፍ ስለሚፈልግ ከቤተሰባችሁ እናንተ የምትፈልጉት ያው እኛ በዚህ በጣም ብዙ ነገር ነው የምንፈልገው። ይህንን ነገር ደግሞ ቤተሰብ አናደረግም የሚለው እኛን ለመጉዳት ወይ ደግሞ እኛን አይጠቅማችሁም ሳይሆን እኛን የሚጠቅመንን ነገር ነው እነሱ ለም ያደረጉልን፣ እንጂ እኛን የሚጎዳ ነገር አያደርጉንም። እኛ ግን እንደዛ ብለን አንረዳም። እኔም እንደዛ ነበር ያሰብኩት። በቃ እኔ በቃ የሚታየኝ ነገር እነሱ በቃ የሚያደርጉት ነገር እንደዚህ ይዘናልኝ እሱ ብቻ ነው። በቃ አምሮ ውስጥ ያሉ በቃ እናንተ የምትሉኝ ነገር እናንተ የምታወሩኝ ነገር ጭራሽ በቃ አእምሮ ውስጥ በቃ እዛ ነው በቃ የሚታየኝ ሁሉ ነገር። አሁን ግን ያንን ነገር ዳግም አትመለስም። ጭራሽ ጭራሽ አሁን አንተ ይሄንን ነገር ማለት የዛ ከልጆቹ ጋር የጀመርከው ሶሳሶስ አለ አይደለ? ያንን ነገር ሳትጠቀም ውለህ አድረህ ታውቃለህ ወይ ነው እየጠየኩህ። ከነሱ ጋር ከተለያዩ ጊዜ ጀምሮ ያው እሱ ነው ያ ሰዓት የሚደርስ ሰዓት ያው ያንቀጠቅጠኛል ያን ነገር ካላገኘው፣ በቃ ማረገው ነገር ነው የሚጠፋኝ፣ ያዛጋኛ ከዛ በቃ እሱን ደሞ እንትን ለማረግ እተኛለሁ። ውጪ ነው የምንተኛው፣ ተኛው ያው ካርቶን ያን አደረግና ተኛ ነበረ። ከዛ ደግሞ የውጭ ላይፍ የጎዳና ላይፍ በጣም አስከፊ ነው፣ ምክንያቱም እኛ እንደዛ አይመስልም ከዚህ ቤት ስንወጣ በቃ እዛ የሚደላን ነው የሚመስለን። ከዛ ወጥቼ ግን በጣም ብዙ ነገር ነው የደረሰብኝ። ለምሳሌ አሁን እዛ ወጥተን ጫት ያመጡልኛል፣ ሲጋራ ምናምን ያመጡልኛል። እንቅማለን ምናምን እነሱ ያሉ ማለት ነው። እንደዛ እያደረግን ያባሩናል፣ ፖሊሶች ምናምን ያባሩናል። ደግሞ እኛን ሲያዩን በቃ እንደ ክፉ ነው የሚያዩን፣ ሌባ አድርገው ነው የሚያዩን ምናምን በቃ እንደዛ አርጎ ነው የሚያዩን። እና ከዛ ሁሉ ነገር ነው በቃ ያ ነገር ሲከብደኝ ነው በቃ በቃ ቃጣኝ። እነሱም ደሞ እኔን አባረሩኝ አንድ ቀን። ስልክ ያው እሱን ቪዲዮን አይታችኋል። እሱን ስልክ ሰርቄ አንቺ ደግሞ ወደግሽ ይዛኔ ከዛ ያንን ስልክ ደግሞ ለሰውየው መለስኩለት። እንዴት አላመጣህም ስልክ ብለው ከነሱ ቤት አወጡኝ። ያው እነሱ የሚኖርበት የራሳቸውን እንት ነበራቸው ዳስ ነገር ነበር እነሱ የሚኖርበት መንገድ ላይ ማለት ነው። ከዛ አስወጡኝ። ከዛ ወጥቼ ደግሞ ያው ሁለት ቀን ውጪ ነበር ያደርኩት፣ እና በጣም ብርድ አለ፣ ፀሐይ አለ። አንድ ቦታ ደግሞ እንደዚህ እንደመጠለል ስትይ ሰው ያ ይመታሻል፣ ይሰድቡሻል። ብዙ ነገር ነው የሚደርሰውና በጣም የሚያሳዝን ነገር ነው እና ያ ነገር በቃ የተፈራረቀ ሲያስቸግረኝ፣ በጣም ሲከብደኝ ነው መጀመሪያ ቀመጥቼ ከዛ እናንተ ደግሞ በቃ አይሆንም ብላችሁ እንትን ስትሉኝ ተጸጽቻለሁ፣ ስለምን ስትሉኝ፣ በቃ አሁን እንዴት ነው ማድረገው? በቃ ያንን ለሊት እንዴትም ብዬ ጨረስኩና በድጋሚ መጣሁ። በቃ አሁን አሁን ካልተቀበሉኝ በቃ ቤተሰቦቼም አይቀበሉኝም፣ ውጭ ያሉ ሕዝብም እንዳለ እኔ እንደ ሌባ ነው የሚያዩኝ፣ ማንን ሰው አይቀበለኝም ብዬ በቃ በቃ ራሴን ለማጥፋት ነበር የወሰንኩት። በቃ ምንም አማራጭ የለኝም። ውጪም ረሀብ አለ ስንት ነገር አለ። በቃ ሁሉን ነገር እንትን ሲልብኝ አልቻልኩኝም። አሁን ለመጨረሻ ጊዜ መጥቼ እስኪ ልጠይቃቸው ብዬ በቃ መጣሁ። ከዛ እናንተም ደግሞ ያው ጌታ ስሙ የሚባረግ ተቀበላችሁኝ። በጣም ነው የማመሰግናችሁ፣ እናትና አባቴ። እውነት በጣም ነው ወዳችሁ፣ በጣም ነው የማከብራችሁ። እወዳችኋለሁ። እውነት እንደዚህ አይነት ወላጅ ለሁሉም ቤተሰብ ይስጥ። እውነት እናንተ እናንተ ለኔ ስላላችሁኝ በጣም ነው ማመሰግነው። እውነት አምላኬን በጣም ነው ማመሰግነው። እናንተ ባትኖሩ ኖሮ። በነገራችን ላይ ቤተሰብ ጓደኛን መቼም ቢሆን እንዳታም። በቃ ለእናንተም የሚያስብላችሁ ቤተሰብ ነው። በቃ ከቤተሰብ ውጪ ማንም ሰው አያዝንላችሁም፣ አያስብላችሁም። በቃ ለራሱ ጥቅም ነው የሚፈልጋችሁ እንጂ በቃ እናንተ የሆነ ነገር ባጣችሁ ጊዜ እናንተን ያስወጣል። ከዛ በቃ መለያየት ነው። ምንም የሚጠቅማችሁ ነገር የለም። እና ጓደኛ የሆነ ነገር ስታጎልበት አይፈልግም። የታወቀ ነው። ከአንተ ሲቀርብ የሆነ ነገር ፈልጎ ነው። እነዚህ ልጆች የቀረቡ እነዚህም ልጆች የቀረቡት ያው እሱ ትንሽ ከእኛ ልጅ ነው በማለት እዛም ሄዶ እንደልባቸው እዛም ሂድ አምጣ፣ ያንን አምጣ ለማለት እንዲመቻቸው ነው እንጂ ለሌላ ነገር አይደለም። ዋናው ተምረ መመለስክ ነው፣ ዋና ባብተምረ መመለስ ነው። እኛ መለሳለን። እዛን ጊዜም ቢሆን ሄደል ተማርክም ውጣ የምንልህ እዛ ያለውን ነገር እንደዚህ በደንብ አይተኸው፣ ታች ያሉ ወንድሞችንም እንድትመክር ብለን ነው። ገባህ? ማየቱ በጣም ተፋይደ አይደለም። ለዛ ብለን ነው። አልተቀጣህ ደግሞ ዝም ብለን የምትመጣ ከሆነ ነገም ከነሱ ጋር ሄደ ትገናኛለህ። ይሄ ነገር ልምድ እየሆነ በቃ ይሄድብሃል ማለት ነው። ለአንዴና ለመጨረሻ ጊዜ ይቀጣ ብለን አንጀታችንን ጥብቅ አድርገን ያለው አንተ ላይ ጨክነን ሳይሆን በቃ ትምህርቱን እንድታገኝ እንድታቀብልን እሺ። እግዚአብሔር ይመስገን ሁን ለዚህ ይብርታል። እኛም ያደረግነው አንተ ብለን የአንተን ህይወት ለመምራት አንተ በጥሩ ስነምግባር ምግባር እንድትቀጥል ብለን ነው እንጂ በእውነት ከዚህ ከሄድክ በኋላ አባረንህ ከሄድክ በኋላ ራሱ በነፍሳችን ሳትጨነቅ ቀርተው አይደለም። እየተጨነቅን እሷንም እየመከርኳት አይዞሽ እያልኳት ነው እንጂ ሳጨንቀን ቀርቶ አይደለም። አንተን ጣልተን አይደለም። እሺ። እና አይዞ ወደፊት ደግሞ የሚገባውን ነገር እናደርጋለን። ከዚህ የምንማረው ነገር ምንድን ነው? በህይወት ሁል ጊዜ ግልጸኝነት ያስፈልጋል። የቤተሰብን ምክር፣ የቤተሰብ የሚለህን ነገር መስማት፣ ከዛ ጥሩ ስነምግባር ምግባር ደግሞ ለታች ላሉ ወንድሞችና እህቶች ደግሞ ማስተማር፣ ለሌሎች ውጭ ላሉ ጓደኞች ደግሞ አርአያ ሆነ ሞዴል ሆነ። እንደዚህ ነው ልክ አይደላችሁ እያልክ እነሱ እንደገና ማስተማር ነው እንጂ ወደ ያ ነገር አያስፈልግምና ይሄ ጥሩ የትምህርት ጊዜ ሊሆን ይገባል። ማለት እኛም ደስ ብሎናል። እግዚአብሔር ክብሩ ይስፋ። በጣም ልጃችን ተመልሷል ወደ ቤታችን ተባረከ ነው ቤተሰብ ያው በዚህ መልኩ ወደ ቤት ተመልሷል። እኔም ደስ ብሎኛል። ደስታዬ ወደር የለውም። በጣም ነው ደስ ያለኝና እናንተንም አመሰግናቸዋለሁ ብዙ ደስ ብሎናል። እውነት ነው ቤተሰብ በጣም ደስ ብሎናል። እግዚአብሔር ይስጣችሁ። ልጃችን ይሄው ከእጃችን ገብቷል። ከዚህ በኋላ ምንም የሚያሰጋን ነገር የለም። በጣም ደስ ብሎናል። እግዚአብሔር ክብሩን ይውሰድ። እናንተም እንደዚሁ ወላጆች ይህን የምትከታተሉ፣ ልጆቻችሁ እንደዚህ አይነት ነገር አጋጣሚ ሲያገኛቸው በጥበብ በምክር መመለስ እንጂ ማሳደድ እንደገና አያስፈልግም። ስለዚህ እግዚአብሔር ከዚህ አይነት ነገር እናንተን የሚሰውራችሁ ቢጠብቃችሁ እንደዚህ አይነት ነገር አያጋጥማችሁ። ግን ያጋጠመ ደግሞ እንደዚህ አይነት በጥበብ ነገሮችን ቀስ በቀስ እያሉ መፍታት ያስፈልጋል። እኛ ዛሬ ሁን ቤታችን በጣም ደስ ብሎናል፣ በእውነት በጣም ደስ ብሎናል። እናንተ ደስ ይበላችሁ፣ ደስ ይበላችሁ በጣም ባቢዬ። አይዞህ የሚያስፈልግህን ነገር ከዚህ በኋላ ደግሞ የሚያስፈልግህን ነገር የሚጠቅም ከሆነ እናሟላለህ ማይጠቅም ነገር ሲሆን ደግሞ በምክክር እንፈታዋለን እንጂ በእንደዚህ አይነት ውጭ ልብን መስጠት ተገቢ አይደለም። እና ያን ማወቅ አለብሽ። እንኳን ደስ አለሽ ጌታ ደስ ብሎኛል። ሞገሴ ነሽ እምዬ እናቴ ይህ ቦቴ ጥላ